ይጨነቅያለች አስር ይሻላል፣ እንዲምከፍለው እትዬ ሊከፍሉልኝ የተስማሙት ቀሪ ሁለት መቶ ሺህ መስሏቸው ነበር። ታዲያ ምን ችግር አለው? ንገሪያትና ምትለን እንስማ። ሰሞኑን በተፈጠረው ነገር ጥሩ ሁኔታ ላይ አይደለንም። ጭራሽ ይህን ነገር ሲሰሙ ዘልዝለው ነው የሚገሉኝ። እንዴ ይህን ያህል? አዎ ጠልተውኛል። ህክምናውም ያልተቋረጠው ቀድሞ ቃል ስለገቡልኝ ነው። ይህ ጉዳችን። ታዲያ ምን ይሻላል ሀና? እኔም የጨነቀኝ ይሄ ነው። በቃ ሴትዮዋ ሲሰሙ ያልቅልኛል። በቃ አንቺ አትጨነቂ። አምላክ ሳነግረው ምን ማድረግ እንዳለበት ያውቃል። አሴ፣ አሁን አምላክ ምትት ወኝ መሰለኝ። በፍጹም አንቺን አይተውሽም። ሄሎ ዶክተር፣ እንደምን አደርሽ? ወይዘሮ ሚላት፣ እግዚአብሔር ይመስገን። እንዴት አደርክ? አስቸግርሽ ፈልጌ ነበር። የምቺ ከሆነ ዛሬ ቢሆን ደስ ይለኛል። እሺ ግን ውጤት ደረስ እንዴ? ምን እሱን በአካል ቢሆን አይሻልም? ይህን ያህል ከባድ ነገር ነው እንዴ? ሰሉም ማለት ነው። ሰራተኛዋ አትሰራም እንዴ? ሀና ነው ሰራተኛ የምታያት? አዎ፣ ሀና ሰራተኛ አይደለችም እንዴ? እሺ አሁን እሱን ታዩ። ተነስና እንስራ እንዴ? እሷ ለምን አትሰራም? አልመጣችሁ ጀምር። እሱ እሱን ስትመጣ ብትጠይቃት አይሻልም? እሺ በቃ አሁን

አይ እኔ እኮ ደስ ስትሽ። መቼም ጥሩ ቤተሰብ ነው ያሳደገሽ። የልጅነት አብራሽን እንዳለ ነው። አሁንም አስቴርዬ ታምራለች አይደል? ሰላምዬ፣ አያትሽን እንዲህ ነው የምታናገራቸው? በልጅነት እንዴት እንደበቃላት አስቴር ስትለኝ አያቴ ነው ማለት ያለብሽ። ያልነበርኩ ግን እኮ እኔ ምን ሆነሻል ልጅ? ዝም ባያት እባክሽ። እንደዚህ መርበትበት ሁሌት፣ ሀኒ ሀሳብ ውስጥ ገባች። አሴር እየፈለጋት ነበረ። ውጪ ላይ ቆማ በጣም እየተጨናነቀች ነበር። ሀኒ እዚህ ነሽ እንዴ? አዎ ብላ ሀኒ፣ ምን ሆነሻል? በጣም ደብሮሻል እኮ እያላት ነበረ። የተረገማ ሰው ታውቃለህ? የተረገማ ማለት ምንም ነገር አልሳካለት ያለ ሰው ታውቃለህ? እያለች ነበር ለአሴር። ምን ማለት ነው ሀና እኔ ምንም ነገር ምንም ነገር አልሳካ ተብዬ የተረገምኩ ልጅ ነኝ አለች ተስፋ በመቁረጥ አኒ በጣም ጀግና ልጅ ናት ግን ፈተናዎች ሲበዙ ደግሞ ያው አንዳንድ ጊዜ ተስፋ ያስቆርጣል እንደዛም ሆኖ አሴርም ደግሞ በጣም ጎበዝ ልጅ ስለሆነ ይመክራታል ሀኒም ያው ለጊዜ ነው እንጂ ከዚህ ጭንቀት መውጣቷ የማይቀር ነው ማለት ነው ያው ፈተና ሲበዛ ለወጎ ነው ሀና ምን ሆነሻል? ምንም አልገባኝም አሴር። ችግር ተፈጥረዋል። የምን ችግር ነው? የአባዬ ሕክምና እንዳላሰብ ነው አይደለም? እንዴት አላት። የህክምና ወጪ በጣም ብዙ ነው። አዎ፣ የታወቀ ነው። በጣም ብዙ ነው አለ። እኛ የገመት ነው። በዛ ቢል አራት መቶ ሺህ ብር ነበረ። አዎ፣ እንደዛ ነበር። ታዲያ ምን ተፈጠረ? አሁን ዶክተሩ ስነግረኝ ግን ስምንት መቶ ሺህ ደርሷል እያለች ነበረ። አዎ፣ ስምንት መቶ ሺህ ለሀኒ በጣም ከባድ ነው። ወይዘሮ መሀሌት ያው ቃል እንደገባች አባቷን አሳክማው ሙሉ ወጪ ካልሸፈነች የሀኒ አባት ያው በጣም ችግር ላይ እንደሚወድቁ የሚታወቅ ነው ማለት ነው ሀኒ ሰው ቤት ሰርታ ይሄንን ሁሉ ገንዘብ ኬት እንደምታመጣ የላትም ማለት ነው ለእሷ ይከብዳታል ይሄ ሁሉ ብር ሰው ቤት ተሰርቶ ስለማይገኝ ለዛ ነው ሀኒ አሳብ ውስጥ የገባችሁ። ደስ የሚል ዜናም ይዘን መጥተናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛልኝ እያልኩኝ ዛሬ በኖላዊ ድራማ ክፍል አርባ ስምንት ይዘን መጥተናል። ላይክ ሼር ሰብስክራይብ በማድረግ ኖላዊ ድራማን ሁላችሁም ገብታችሁ ተከታተሉ። በጣም አስተማሪ ልብ አንጠልጣይ ድራማ ነው ማለት ነው። አመሰግናለሁ ስለምታበረታቱኝ። ሁሉም ትጨነቂ አሰሪሽ ትከፍላለች እያላት ነበረ ያው እትዬ ልከፍሉልኝ የተስማሙት አራት መቶ ሺህ ብር ብቻ ነበር እያለች ነበር። ቀደምን ችግር አለው ንገራትና የምትለንን እንስማ እያሌ ነበረ። ወይዘሮ ማሌት ግን ሀኒ ላይ ተቀያይራለች። ሀኒ ታሪኬ ተሰርቋል በእርግብ ስትል ሀኒን ጠምዳ ይዛታለች። ሀኒን በጣም ታመነጫጭቃታለች። ሀኒ ግን በጣም እየተበሳጨች ነው። ትግስቷ ሁሉ አልቋል ማለት ነው። በጣም እያሰቃየቻት ነው። እየሰደበቻት ነው። የማይሆን ነገር እየተናገረቻት። ሀኒ አሁን ላይ ግን በጣም ተስፋ እየቆረጠች ትገኛለች። ያው ፈተና ያለ ነው። ፈተና ሲበዛ ለበጎ ነው ማለት ነው። ሰው ልጅ ሳይፈተን አያልፍም ማለት ነው። ሁሉም ፈተና ያልፋል ደግሞ ማለት ነው። ሰሞኑን በተፈጠረ ምክንያት ጥሩ ሁኔታ ላይ አይደለንም እያለች አሴር ጋር እየተመካከሩ ነበር ጭራሽ ይህን ነገር ሲሰሙ ዘልዘሎ ነው የሚገሉኝ እያለች ነበር። አዎ ወይዘሮ ማለት በጣም ታስፈራለች ማለት ነው። ምክንያቱም ሰው ልጅ ፊቱን ሲያነሳባችሁ በጣም ነው የሚያስፈራ የሚያስደነግጠው። ያው ሀኒ በጣም እየተሳቀቀች ነው። እውነት እንዴ ይሄን ሀይል እያሌ ነበር። አዎ ጠልቶኛል። ሕክምና ራሱ ያልተቋረጠ ቀድሞ ቃል ስለገቡልኝ ነው እያለች አሴር ጋ እያወራች ነበር። አባባ ኖላዊ ግን ይሄ ሁሉ ችግር አያውቅም። ወይኔ፣ ጉዳችን ታዲያ ምን ይሻላል? ሀኒ እያላት ነበር። ይሄ ነው የጨነቀኝ እያለች ነበረ። ሴትየዋ ስሰሙ ያልቅልኛል እያለች ነበር። በጣም ተጨናንቃለች። በቃ አንቺ አትጨነቂ፣ አምላክ ምን እንደሚያደርግ ያቅበታል እያሌ ነበር አሴር። አሁን አምላክ እኔን ትቶኛል መሰለኝ እያለች ነበር። አምላክ መቼም አይተወኝም በፍጹም አምላክ አንቺ ነይ ተውሽም፣ እያለ እያበረታታት ነበር አሴር። እውነት አሴር በጣም ጎበስ ልጅ ነው። በችግሯ ቀን አባቷን እያሳከመላት ያለው እሱ ነው ማለት ነው። እሷ ስራ ቦታ ስትሄድ አሴር ነበር የሚከታተልላት አባቷ። ያው በጣም ተወዳቸዋለች። ከዛ ቅፏታ አይዞሽ አይዞሽ እያላት ነበር። እኛ ስለምንቾክለው እንጂ እሱ መቼም ዘንግቶ አያቅም እያለ ነበር። እውነት ነው እና ማን እያለቀሰች እያዘነች ነበረ ማለት ነው። ወይዘሮ መሐሌትም ያው ስለተቀያየረችባት ወይዘሮ መሐሌት ስልክ የተደወለ ክምቤት ማለት ነው። ሄሎ ዶክተር እያለች ነበረ። ብርም ችግር እንደገጠማቸው ነገራት። እንደምን አደርሽ ወይዘሮ መሐሌት ማውራት ትች ያለሽ ይችላለሁ እያለች ነበር። ላስቸግርሽ ወልጌ ነበር ስላት በጣም ደነገጠች። እሷም ምን ነው ዶክተር እያለች ነበረ ቢሮ መምጣት ትችያለሽ እንዴ እያላች ነበረ። ሽጊ ውጤት ደረሰ እያለች ነበር። አይ ውጤቱ መቼ እንደምደርስ ተነጋግረናል እኮ እና ምን የተለየ ነገር ኖሮ ነው እያለች ስለ ሀኒ አባት ጉዳይ ለወራሽ ፈልጌ ነበር። ስለ ሀኒ አባት ስለ ሀኒ አባት ምን እያለች እሱም በአካል ቢሆን አይሻልም አይል ከባድ ነገር ነው እንዴ እያለች ነበረ። ከባድ ነገር ሆኖ ሳይሆን ከባድ ነገር ሆኖ ሳይሆን ስለ ሕክምና ጉዳይ አንዳንድ ነገሮችን ማወቅ ስላለብሽ ነው እያላት ነበር። እና እንደዛ ከሆነ እኮ ለአና መንገድ ትችላልክ። ምን መሰልሽ ወይዘሮ ማለት አንቺ ማወቅ ምገቡሽ አንዳንድ ነገሮች አሉ እያላት ነበረ። በቃ እንደዙ ከሆነ አንድኛዬን ወደ ስራ ስመጣ መጥቻ አናግርሃለሁ እያለች ነበረ። ማለት በዛም ያው ዶክተሩ ምን እንደ ምል ንግራት፣ እንዳሰባ ያው አልታወቀም ማለት ነው። እሷም ስራ ቦታ ሲሄድ መጣለሁ ብላ ቃል ገብታለታለች። እርግብ ተኝታ ነበረ። ከዛ መጣችና እርግብ ከተኛ አይቀር ልክ እንደ አንቺ ነው። ቆይ ምን አይነት ግንድ ነው እዚህ አምጥቶ የጣሉብኝ? እያለች እርግብን እየተሳደበች ነበረ ማለት ነው። እሷ ደግሞ አልተኛች እንደተኛ ሰው መስላ አይኗን ጨፈነች ማለት ነው። እሷ ስትገባ እንደው ፈጣሪ ያደራ እችን ግንድ እዚህ ያስቀምጣ ቀሪ ህይወቴን ሲኦል እንዳታደርግብኝ እያለች ነበረ ማለት ነው። እርግብ ደግሞ የሱሷ ነገር ሁሉ ነገር ውሸት እና ድራማ እንደሆነ አለ ሁሉም አውቆባታል። ሀኒ ሀያትም አሁን መጥታለች የምትለው ነገር አብረን እንሰማለን። እሷ ግን እርግብ እርግብ እያለች ነበር። እርግብ ስልክ እያየች ነበረ። እሷ በሩን ከፍታ ግብት ስትል ዓይኗን ጨፈነች። እንደተኛው ሰዋስ መሰለች ማለት ነው። ምንድነው ትላለች። አውቅ እስከ መቼ ማለት ግን አይተሻል እያለች ነበረ። ሰዓቱ ደግሞ ምን ያደርግልኛል እና ነው ማየው ተኝታሽ ልትይ ነው እንዴ? ተነሺ ቁርስ የንንስራ እያለች ነበር። ለምንድን ነው ሰራተኛ ማሰራ? እያለች እሷም መልስ እየመለሰች ነበረ። የምን ቁርስ ስትል የምን ቁርስ ትለኛለች እንዴ? የምንበላ ነዋ እያለቻት ነበረ። እና ታዲያ ምን ቤት ነን ምን ቤት ነን ማለት ደግሞ ምን ማለት ነው? ሰራተኛ አሰራም እንዴ? ሰራተኛ ማናት? ሀና ነው ሰራተኛ ምትያት? አዎ ሀና እና ሰራተኛ አይደለችም እያለች ነበረ ሰላምን በጣም ተናዳባት ነበረ። ሀኒን ስትነካ አትወድም ማለት ነው። ከዛ ሀያት የሀኒ ሀያት መጡ። በር እያንኳኩ ነበር። ከዛ ሜላ፣ ወይዘሮ ሜላ በሮን ሲከፍት የእሷ እናት ናት የመጣችው የነሀኒ ሀያት ማለት ነው። ሜላትዬ ተቃቅፎ ሰላም ተባብሎ ነበረ። እንዴ መጣች ስትላት ሁልጊዜ እኮ እኔ እንዲህ ነኝ ሰፕራይዝ ነው ማደርጋችሁ እያለች ነበር ቆይ እናንተ ሰዎች እየመጣችሁ እኔ ልታሳብሩኝ ነው እንዴ? ስትል ደግሞ ማን መጣ? መስፍን መጥተዋል። ስትል እንዴ መስፍን መጣ እንዴ እያለች ነበር። እኔ ቁጭ በይ በላ ሰላም፣ እየተባባዱ ነበረ። ሜሉዬ እንዴት ነሽ? መስፍን መቼ መጣ? እያለች ነበረ። ብቻ አንዱ ለቀን ሆነዋል። አንቺ ግን እንዴት ነሽ? እያሉ ክብሩ ይስፋ እያለች ነበረ። ወይም አየ እንደው ምን ይሻልሻል እያለች እናቷ ጋር እያወራች ነበር። ይልቅ ልጆች የሉም እንዴ እያለች ነበር። ምናሴ ትምህርት ቤት ሄደዋል። ሰላም ደግሞ ቁርስ እየሰራች ነው። የእሱ ነገር ሻል ካሌ፣ ከወረቀት ጋር መታገል ነው ስራው እያለች ነበረ። ምናሴ በጣም ጎበስ ተማሪ ነው። አባቱም እንደዛ እያለ ሁልጊዜ። ሰላም ሰላም አያቷን አይታ አስቴር እያለች ነበረ። ከዛ ተሳሳሙ ሰላም ተባባዱና እያወሩ ነበረ ብዙ ነገር እየተጫወቱ ማለት ነው። መቼ መተሽ ነ ሀያቴ እያለች ነበር። ገና አሁን ገና መግባቴ ነው። እንደው ሀያቴ ከምትይ እናቴ ብትይ ምን አለበት እያለች እየቀለደቻት ነበር። እንደው ቅጣይ በቀደደ አፍሽ አስቴር ስትይ አይከብድሽም እንዴ እያለቻት እኔ እኮ ጓደኛዬ መስለሽኝ ነው እንደው ምን ይሻል ሽውን በጣም አምሮብሻል እያለቻት ነበር። ለሰላይም በሰላም ነው የመጣሽ ሀያቴ እያለቻት ነበር። እርግብ ግን በጣም ጭንቀት ውስጥ ገብታለች። ኩሽና ውስጥ ቆማ ወይኔ እያለች ነበረ። ወይኔ ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? እያለች ነበር እርግብ ማለት ነው። በጣም ጭንቀት ውስጥ ገብታለች። ምን ጉዱ የማልቅ ቤተሰብ ነው? እያለች አሳብ ውስጥ ገብታለች። አክስቴ የስራ ሽን እስጥሽ እያለች ነበር ሀያቷ፣ ሀያ የእና ሰላም ሀያት። እርግብ በጣም እየተጨናነቀች ትገኛለች። ወይኔ በዘንድሮ ምን አይነት ጉድ ውስጥ ነው የገባሁት? ወይኔ አክስቴ የስራሽን እስጥሽ እያለች ስልክ ደውላ የሆነች ሴትዮ መጥታለች አክስቴ በጣም ፈርቻለሁ እያለቻት ነበረ። እሷም ያው ያለቻትን ግን አላወኩም ማለት ነው። በጣም ሀሳብ ውስጥ ገብታለች። ሀኒ ደግሞ ያው እውነት ስላላት ምንም በምርመራ በኩልም በቤተሰቦቿ በኩል ምንም እያሰበች አይደለም ሀኒ አኒ እውነትም ስላላት ምንም ነገር አሳብ አልገባትም። እሷ እያሰበች ያለችው ስለ አባቷ ነው። ስለ አባቷ ህክምና ብር ስለተጨመረበት ብር ስለጨመሩባት፣ ወይኔ አባቴን እንዴት ሳሬግ ያሳክሟለው እያለች ነበር። ወይዘሮ ማሌትም ስለተቀያየረችባት አኒ በጣም ሀሳብ ላይ ነው ያለችው ለጊዜ ያው ምርመራ ውጤትም በቅርብ ቀን ስለምታወቅ ልጃቸውና ስትገኝ አባባ ኖላዊም ደግሞ ሁሉ ሙሉ ህክምናውን ግን እኮ እኔ ስትል ደንግጣ ምን ሆነሽ ልጄ? አለች። ዝም በያት እባክሽ እንደዚህ መርበት በት ወዳለች አለች። ሰላምም ግን ደህና ነሽ አይደል? አዎ እግዚአብሔር ይመስገን ደህና ነኝ። ታሪክሽን ሁሉ ሰማሁ እኮ ስንት ስቃይ እንዳሳለብሽ አለች። ልጄ ስትላት እንደዛ ነው ብሎ ነው እያለች ነበር ሀኒም አንቺ ልትይን ነው እንደፈለግሽ ልክ እንደ ልጅነትሽ ሀያቴ ብለሽ እንድትጠሪኝ ነው የምፈልገው። ለምዶብኝ ነው አለቻኔ ምን አይነት ስርዓት ያለው ቤተሰብ ነው ያሳደገሽ? ወይ ሀያ አክስቴ ወይ ሀያቴ። ቀረብ ብትያት ደግሞ እንዴት የምትወደድ ልጅ እንደመሰ ናት መሰለች መሰለሽ አለቻት። አንቺ ጋራ እየዋለች ካልተበላሸች ነው አለቻት። እሷም ሰላምም እንደ መጥፎ ልጅ ቆጥሯታል በፊት፣ በልጅነቷ ኃይለኛ ስለሆነች እንዴ ሰው አበላሻለሁ እንዴ ስትል አንቺ ማ አንቺ ልጅ እቺ ሙስኪ ልጅ አግኝተሽ እያለች ሰላምዬ እኮ በጣም ጥሩ ልጅ ናት ስላላየሻት ነው እኔ ግን በጣም ወዳት አለሁ አለች። በልጅነትሽም ነፍስሽ እስከምወጣ ነበረ ነበር የምትወጃት እያለች የድሮ ትዝታዎችን እያወራቻት ነበር። ሀኒም በጣም ደስ አላትና ሳቀች ማለት ነው። እየሰደበችሽም እየመታችሽም ከስር ስራዋ አጠፊም አለቻት። ሞጥሎብኝ ሰላምዬም በጣም ነው የምወዳት። እሺ አያቴ መጣው ብላ ሄደች ሰላም እናም በጣም ደስ ይላል። ይቀጥላል ማለት ነው። በቀጣይ ቪዲዮ ተመልሼ እመጣለሁ። የእነ ሀኒ አያት በመምጣታቸው በጣም ደስ ብሎኛል። ሀኒ ለጊዜ ጭንቀት ላይ ብትሆንም ግን ከዚህ ጭንቀት ልትወጣ ትንሽ ቀናቶች ናቸው የቀሩት፣ ምርመራ እስኪጣራ ድረስ ብቻ ነው ማለት ነው። የሀኒ አባትም፣ አያቷም፣ ሰላም፣ ምናሴም ሁሉም ተቀብሏታል። ወይዘሮ ማሌ የዘሮ ማህሌት ብቻ አልተቀበለችም። ለዛ ነው ምርመራው እስከምጣራ ድረስ በጉጉት እንጠብቃለን። በሌላ ቪዲዮ እስከምመጣ ባላችሁበት ሰላማችሁ ይብዛ። ቪዲዮን መጨረሻ አዳምጡት፣ ብዙ ነገሮችን ተማሩባት። አላችሁ ጋብታችሁ ነው። ድራማንም ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ሰላም ለሀገራችን ይሁን።